በጣም ደግ የሆነው ቅዱስ ገብርኤል ቅዱስ ገብርኤል ብዙ ጊዜ ላይ በእለተ ቀኑ ምንም አይነት ሰው ስራ የማይሰራው ለምንድ ነው? ስለሚወደው እንዳት በደንብ አድርጎ ምን ስለሚያደርገው? ስለሚፈራው ነው። ልብስ ባጥ ምን ይመጣብኛል ብሎ እሚገርማችሁ እነ ሚካኤል አይከፋቸው። በቀናቸው በቀናቾ እንዲህ ስናረግ እነ ሩፋኤል እነ ነውራኤል ምንም አይመስላቸው። ደስ እንዳላችሁ አይሉ መራት መራታስቡ አይሉ በፍጹም ስጋዊ የሆነውን ነገር በእነዚህ ቅዱሳን መላእክት እንደ ሰንበት በሚከበርባቸው እለታት ላይ ደገኛ የሆነ መልካም ስራ እንድንሰራባቸው ያስፈልጋል። አስቡት፣ ለሰላሳውን ቀን በሙሉ ስንደክም እንዴት አንድ ቀን ለነፍሳችን መኖር ይከብደን? በቃ ወር በገባ በ19 እንደ ሰንበት አክብሩት። የቅዱስ ገብርኤልን በዓል ማለት እኮ ስጋዊ ነገር አታስራበትና ስለ ነፍስ የምትጨነቅበት ቀንቱ። ንስሓ ከሆነ ግባበት፣ ከምቆርብ ከሆነ ቁረብበት መልካም ለማድረግ ስድስቱን ህግ ጋታ ወንጌል ተረቢያ ብልተኛል ተጠምጫ ተጥተኛል የሚሉትን ለማድረግ ከሆነ ተጠቀምበት፣ ያንንቀ እንጂ ገብርኤል ነው ብለህ ጅግርን አጣጥፈህ ቁጭ በል እኮ ያለ ማንም የለም እኮ። እየሰማችሁ ነው። መልካም የሆነ ስራ መስራት አለብን። አለበለዚያ ልክ ፍሬ እያፈራ ነገር ግን እሾሆ እንደሚያንቀው ነው የምንሆነው። መልካም የሆኑ ፍሬዎች። ስለዚህ እግዚአብሔርን መፍራት ማለት የሆነ ነገር ያደርግብኛል ብሎ መሳቀቅ አይደለም።